ለምንድነው በጣቷ ሀይሚን መጠነቁላት? ለምንድነው እንደዚህ አይነት ይቅርታ አለ ወይ ምናምን? አይ ባይዘወይ ሶሴን አይታችኋታል? መጀመሪያ ላይ በጣም ፈርታለች። ከመጣሽ በኋላ ደግሞ ሀይሚ የተናገረችው ነገር ቀየራት። ለዛ ነው ስሜታዊ ሆነ ሁለቱም። ምን የሴት ነገር እንደዚህ አይደለ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? ዛሬ በኩሽና ውስጥ ነው ቪዲዮ የምቀርጥላችሁ። እንደምታዩ ዳቦ ይዤላችሁ መጥቻለሁ። ከኋላ ሻይም አለ። የምትፈልጉ ነገር አለ እየቆራረጥኩኝ ቪዲዮ ቀረጽኩላችሁ። አልመች ብሎኝ ቦታ ሴትዮዋ እንዳመጣብኝም እየተንበላጠጥኩኝ የቀረጽኩት ይቅርታ፣ አይደብራችሁም ብዬ ተስፋ አድርጋለሁ። ከኋላዬ ዳቦ ምናምን ቆበን አለ እንዳይደብራችሁ። እና ኩሽና ውስጥ ነው የቀረጽኩት፣ አልተመቸኝም። ሌላ ቦታ ማለት ነው ልጆች አሉ፣ ውድ ቤተሰቦቼ፣ ውጭም ቤትም እያልኩኝ በቃ እንደምንም እንደይቃ ቀርጫ ወደ እናንተ ይዤላችሁ መጥቻለሁ። የመጣሁበትን ምክንያት ምን መሰላችሁ? እንግዲህ ትናንትና ሃይሚና ሶሲ ያው ሰጣገው ውስጥ ገብተው በጣም ብዙ ይቅርታ ለመደማመጥ ተቸግረው ነበረ። እኔ ግን እኔ ግን ማለት ነው ሃይሚ ማለት ነው ብራንክ እያደረገቻችሁ ነው መኖኝ ብራንክ እያደረገች ነው። ብዙዎቻችሁ ደግሞ ላይቭ ላይ ቁጭ ብላችሁ በጣም እኮ ይከብዳል። ሃይሚ እኮ ልቧ ተሰብሯል። ሃይሚ እኮ እንደዚህ ናት ምናምን ምናምን አይ ነው ልቧ ይሰበራል። ግን ደግሞ ብሩኬን እስከ ጥግ ታምነዋለች። በቃ ምንም የተደረገው ነገር በጣም የሚከብድ ነው። በቃ የሚከብድ ነው። በጣም ይከብዳል። ግን ደግሞ በቃ ብሩክ ይህን ነገር አላደረኩትም ሃይሚዬ ብሎ ጠይቋታል። እንደማያደርገው ማወቅ አለባት ማመን አለባት። በዛን ለት ላታመን ትችላለች። እንደውንም በዛን ለት እኮ እሺ በቃ ይቅርታ ብላ ሄዳለች እኮ የዛንነት አምራ ሄዳ ቢሆን ዛሬ ላይ እንቢ ብትል እሺ ኦኬ እንቀበላታለን አሁን የቪዲዮውን ካየችው በኋላ ስሜቷ ያርጓታል። ስለዚህ ያንን በቀል ወዲያው እየተበቀለች ነው። መበቀል የፈለገችው ደግሞ ሶሲን ነው ሌላ ብሩኬንም አይደለም። ዝም ብላችሁ ቪዲዮን እዩት። መበቀል የፈለገችው ሶሲ ነው አንደኛ በፊትም ስለሚያውቃት ያው በምንወደው ሰው የሆነ ነገር ሲመጣብን የሆነ እንቀና አለን። ይሄ የታወቀ ነው። እኛ ሴቶች እንቀናለን። እኔ እቀናለሁ። እኔ የራሴ በራሴ መናገር እችላለሁ። በእኔ በሞዶ ሰው ላይ ምንም፣ ያቺ ሴት እኮ ጥሩ ጥሩ ልትሆን ትችላለች እኮ ግን ያው መቀናታችን አይቀርም እኛ ሴቶች። ወንዶችም እንደዛው ይቀናሉ። ያው ወንድ የሚቀናበት ቫልዩ ይለያያል፣ ቦታው እኛ ሴቶች ደግሞ በጣም ወንድ ልጅ ከወደድን ካመን ነው ቅናታችን። በጣም የሚያስጠላ ቅናት ነው ያለብን እኛ ሴቶች ማለት ነው። ስለዚህ በተለይ በምንወደው በምናፈቅረው ሰው ላይ በጣም ከባድ አይነት ቅናት ነው ያለብን። ስለዚህ ይሄ ደግሞ ያው ከፍቅር ጋር የሚገናኝ ነው እንጂ እውነት አሁን ሀይሚ ብሩክን በዚህ ልክ ማሰቃየት በዚህ ልክ እውነት ከካሜራ ጀርባ ምን አድርጋል የሚለውን ነገር አምናበት ነው አይመስለኝም። ሲጀመር እኔ ማለት ነው ምክንያቱም አንድና አንድ ሰው ሲል ነው ብራንክ ማድረግ የፈለገችው። ሲቀጥል ደግሞ ይህንን ቪዲዮ እንደዚህ አይነቱን አክት ለምን ተቀብላ ሰራች ብላችኋል፣ ሶሲ ማለት ነው አንድ ጓደኛችሁ እናንተ እንደዚህ እንደዚህ አድርጊልኝ ብሎ ሲለመናት፣ ከዚህ በፊትም ሰርታለች። እንግዲህ ከሀይሚ ጋር በጥር ነገር እያወሩ ነው። እንደዚህ ክር ይከራል ብላ አትጠብቅም ሶሲ። እውነት ነው የምናግደው እኔ እኔ እኔ እኔ በሷ ቦታ ሆኜ ስፈርድ እንዲህ ነገሮቹ ፕራንክ ነው ከተባለ ተባለ ነው። እንደሚከብድ እኮ ተናግረዋል። በጣም ፈርታለች። ሶሲም ስሰራው ፈርታለች። ለምን? ከዚህ በፊት ደርሶብኝ አይቸዋለሁ፣ ስሜቱን አይቸዋለሁ። ሄዳችሁ ማየት ትችላላችሁ፣ ዩቱብ ቻናሉ ላይ ባለቤቷ ከሌላ ሴት ጋር ሆኖ እንዴት እንደሆነች በቃ በትራስ ደብድበው መታው ምናምን፣ ብዙ ነገር ነው ያሳለፈችው። ሄዳችሁ ማየት ትችላላችሁ፣ ቤቷ ቪዲዮም ማለት ነው። ልክ እንደዚሁ ልክ እንደ ብሩኬ አይነት እንደውም እሱ አንሶላ ውስጥ አስገብቷት ምናምን አቅፏታል ምናምን። ብሩኬ እንደውም አልተነካከም እኮ ብሩኬ አልቀረበም፣ ሲጀምር ብሩኬ ማለት ነው እና የፕራንኩ አይዲያው እንደውም እሷ ላይ እሷ ያደረገችውን ነገር ነው ያደረገችው። ምናልባት ያንን ነገር አድርገው ስላዩ ምናልባት በቃ እንደዚህ እኮ ሽማ አይላቸው ሰው ይኖራል አይደል እንዴ? ሪስኩን የማይወስድ ሰው ሪስኩን ሪስኩን ለመውሰድ እሷ ደግሞ ያለችው ከእሷ ጋር ጥሩ ቅርርብነት ነበራት። ያኔ ፕራንክ ነው ስትባል ሀይሚን ፕራንክ ስለምትሰራ ያኔ ታከብደዋለች ብላ አልጠበቀችም። እኔ እንደዛ ነው የተረዳኋት። ምክንያቱም እች ልጅ ብሩኬን ብትፈልግ ኖሮ ቅድሚያኮ፣ ከሀይሚ በፊት እሷ ነች የምታውቀው፣ ብትፈልገው ማለት ነው። ያኔ ምንም እሷ በዚህ ደረጃ አትፈልገው፣ የራሷ የሆነ ሰው አላት በቃ በእውነት ቤቷ ሄዳችሁ ማየት ትችላላችሁ። ቲክቶክ ላይ ገብታችሁ እሷም ቲክቶክ ላይ እንዲህ ስታዩዋት ስለዘላ የሆነ ባለጌ ትመስላችኋል፣ ግን የራሷን ኑሮ የምትኖር ራሷን ችላ የምትኖር ሴት ናት። ይሄ ንግግሩ አክቷ ምናምን ደግሞ የምትውለው እንግሊዝኛ ከሚያወሩ ሰው ጋር ምን ማድረግ አይቻልም። አንቺ እናንተ እኮ ከምትውሉ ሰው ጋር ነው የምትውሉት እኮ እንግሊዘኛ የምትሰራበት ስራ ቦታ የሚያወሩትን፣ እናንተ አሁን እኛ አረብ ሀገር ቆይተናል። አንዳንዴ ኢትዮጵያ ስንሄድ የምናስገባው ነገር አለ፣ የአረብኛ ማለት ነው። እንደዛ ብላችሁ መሰብ ነው። ስለዚህ እሷም የምትሰራበት ቦታ ከእንግሊዘኛ ከሚያወሩ ሰዎች ጋር ስለምትውል በዛ ምክንያት የእንግሊዘኛውን ትን ያስባላት እንጂ እንግሊዘኛ ስላወቀች ለብሩክ መርጠሻት ነው ወደሻት ነው። እኔ አልወጣኝም አላልኩም፣ ግን አወራሯ። ብዙ ልጆች ደግሞ የየት ሀገር ልጅናት? እሷ እንዴት አፏ ትኮላተፋለች? ምናምን እያላቸው ጥያቄ ስላበዛቸው የቡታጅራ ልጅናት ያልኳቸው። ቡታጅራ ነው የሚያውቃት ብሩኬ ማለት ነው። ሶ እኔ አሁን ሀይሜን የተረዷት ፕራንክ እያደረገች ነው። ፕራንክ እያደረገች ስለሆነ ነገሮቹን ለማብረድ ግን በአንድ ማለት አንድ ሰው በተቆጨበት ቦታ ላይ መልሶ ሌላ የሚቆጭ ነገር ስህተት መስራት ጥሩ አይደለም። ለምን መሰላችሁ? ወደ ጸብ ይጋብዛችኋል። መጣላት ቀላል ነው። መጣላት ቀላል ነው። ለምን መሰላችሁ? እኛ አሁን ዛሬ ሀይሚ ብሩኬን ብታጣው ሌላ ሰው ይመጣል ብለን እናስባለን። ብሩኬ ሀይሜን ቢያጣት ሌላ ሰው ይመጣል። ወንድ ቢሄድ ወንድ ይመጣ፣ ሴት ብትሄድ ሴድ። እንደዛ አይነት የምናስብ ሰዎች አለን። ግን ያ አይደለም ትርጉሙ። ትርጉሙ ተጣጥሞ ተቻችሎ መኖር ነው። ገበናን ደብቆ የሚኖር ሰው፣ ጸባያችሁን መስሎ የሚኖርላችሁ ሰው። ሀይሚና ብሩኬ ደግሞ እንደምታዩት እሷም የሱን ባህሪ፣ የማያስፈልጉትን ባህሪዎች ችላ አስተካክላ እየኖረች ነው። ብሩኬም ደግሞ የእሷን የማያስፈልጉ ባህሪዎቿን ደብቆ አስተካክሎላት ይዟት እየኖረ ነው። ሚዲያ ላይ የሚያወጡት የራሳቸው ሚስጥር ይኖራቸዋል። እኔ ሚስጥር ያልኳቸው ይሄ ነው። ማንም ሰው የራሱ የሆነ ፕራይቬት አለው። ማንም ሰው እንደዚህ ስትጣሉ ደግሞ ልውስጥ ስትገቡ ተሳስታችሁ ልታወጡ ትችላላችሁ። ያ ይሄ ነው ሚስጥር ያልኳቸው እንጂ ሌላ እኔ እማውቃቸው በቪዲዮ ላይ ነው። ስለ እነሱ ምን እማውቀው ነገር አለና ነው። እና እናውጣ ከተባለ ሚስጥር ማውጣት እኛም እንችላለን ምናምን ስላለ ነው እንጂ ብሩኬ ምናልባት በእንደዚህ አይነት ወይም አይሆን ነገር ተናግሮ ለምን አልኩ ጸጸት ውስጥ መግባት ነው የሚሆነው። ስለዚህ በፕራንክ ላይ ፕራንክ አደርቡ። በቃ እንደዚህ አይነት ነገር ካልፈ እንደዚህ አይነት ነገር ማትቻቻሉ ማትግባቡ ከሆነ አትስሩ። በቃ ሁለታችሁም አትስሩ። ሌላ ሰው ፕራንክ አድርጉ። በፍቅራችሁ መካከል ሌላ ጾታዊ አንድ አይነት የሆነ ነገር አታምጡ። ሁለታችሁ አንደኛ፣ ሃይሜ ናት ጀማሪ። ለምን ወንድ እያመጣች ፕራንክ ታደርጋለች? እሷ ምንም እሷ ፕራንክ የምታደርገው ነገር ቢለያይም አትልጥፍም፣ አልመናትም። ቀስ እያለ እኮ መለጠፍ ይመጣል። ቀስ እያለ አልገላኝ ይመጣል። ምንም ይሄ አዲስ ነገር የለውም። ግን ደግሞ ይሄ ይሄን ፕራንክ ብሩኬ ሲሰራው አንደኛ እሷን የሚፈትንበት በቃ መፈተን ፈለኩኝ አለ ታውቃላችሁ ከዚህ በፊት እንዲሁ የነን ፍራንክ ፈትኗት አይፎን ስልክ ሊሰጣት በጥሩ ሁኔታ ዝግጅት ላይ ምናምን አድርጎ ሊሰጣት ነበር የነበረው በመሀል ተጣሉ። በቃ አቃታት፣ ፈተናው አልተሸ በቃ ብዙ ረጅም ስለሆነ ከበዳት። በጣም ይከብዳል። ምንም መዋሻ አያስፈልግም። በጣም ከንግግሮቹ ከምኖቹ በጣም ውዝግብግብ ያለ ነገር ስለሆነ ከባድ ስለሆነ ያው አልቅሳ ወታጀራ ሄደች፣ ተመልሳ ያው ይቅርታ ጠየቀችው፣ ተግባቡ። እሱን ጊዜ ልስጣት ብሎ ዝም አለ ያ ነገር ቀርቶ የነበረውን ፍፄ በዛ መካከል እንዳይቀር መቅረት የለበትም መስጠት አለብህ አለ አሰጠ ያው ሰጣት አሁን ደግሞ ሀይሚ እሷ ብዙ ጊዜ ልፈትነው ትላለች ባለፈው ሐዋሳ ስትሄድም ፈተነችው በቃ ብዙ ነገር ፈትነዋለች ይሄ የምናየው ነገር ነው በመካከላቸው ያለ ነገር ነው እኔ የጥፋታቸውን ምናምን እየቆጠረው አይደለም እውነቱን ነገር ነው እዚህ ጋር የምናወራው አሁን ደግሞ ብሩኬ እኔም ልፈትናት አለ እንግዲህ እሷ ምታረገውን ነው እሱ የሚያረገው። ምን ያደርግ እሱ አሁን እሷ እሱ ብዙ ጊዜ እሱ የሚያደርጋቸው ነገሮች አንደኛ ነገር ይገንበታል እሱ፣ ሁለተኛ ነገር እሱ እንዳሰበው አይሄድለትም። የሚያረጋቸው ነገሮች ሁሌ መጥፎ ነገር ይዘው ነው የሚመጡት፣ ሁሉ ጊዜ ማለት ነው። ዝም ብላቸው ይሁት። የሚያረገው ነገር በጣም ከባድ ነው። እኔ በከባዱ ነው መጣው ይላል እሱ ራሱ ተይ አትንኪኝ ይላል። ስለዚህ አሁንም ደግሞ ሁለት መቶ ሺህ ስትገባ አዲስ ነገር ለሱ አለ፣ ቤተሰቦች የምትፈልጉት ነገር አለ ብሏል። እንግዲህ ብዙ ጊዜ ቤተሰቦች ቤተሰብ የሚጥፍ መልጉን ነገር እንግዲህ ይሄ የፈረደበት ቀለበት ነው። ሲጣሉም ቀለበት ነው፣ ሲፋቀሩም ቀለበት ነው። እሱ ነው የፈረደበት። ምናልባት እንግዲህ ሁለት መቶ ሺህ ላይ እሱ ነገር አለ ብዬ ትንሽ ተስፋለኝ፣ ምናልባት እና ያንን ነገር ለማድረግም ስለፈለገ ሁለት መቶ ሺህም እንዲሞላ ስለፈለገ ይህንንም ነገር ማድረግ ስለፈለገ እስኪ ለአንዴና ለመጨረሻ ልፈትናት ብሎ ይህንን ፈተና መጣ። በቃ ይህ ፈተና ደግሞ በጣም ከባድ ነበረ። ከባድ ስለሆነ አለፈችም አላለፈችም እራሱ ነው የሚያውቀው። እኛም የምናውቀው ነገር የለም። አሁን ምክንያቱም በሰዓቱ ተስማምታ ነው የሄደችው፣ በመጨረሻው በፕራንኩ መጨረሻ ማለት ነው። አሁን ላይ ግን ተቀይራ እያወራች ያለችው እሷን ለመበቀል ነው፣ ሶሲያን ማለት ነው። ምክንያቱም ይቅርታ ብላት ከሄደች በኋላ ድጋሚ አታገኛትም። ስለዚህ ሀይሜ ደግሞ እልኸኛ ናት፣ ታውቃላችሁ። ይህንን እልኋን ሳትወጣ ከሄደች ሁሌም ሲያማት ነው የሚኖረው፣ ሲቆረቆራት፣ እንቅልፏን አታ ነው የምትቀመጠው። ስለዚህ አሁኑኑ እዚሁ ላይ እዚሁ ላይ ልክ እንደ ባለፈው እየተበቀለቻት ነው ሀይሜ፣ ሶሲን ማለት ነው። ሶሲ ደግሞ በምትናገረው ነገር ስሜታዊ ሆናለች። ለምን ሆነች ማለት አንችልም፣ አንዳንዴ ሰዎች ነንና እሱ ለምን ሆነ ያመጣት? ሲጀመር ለምን እስካመጣት ድረስ በቃ አንተ ለምን ለምን ሻለች አላችሁ አላችሁ ይሁን፣ የምታከብሩ ሰው እንዲህ ሲጠይቃችሁ እምቢ አትሉ። ምክንያቱም አንደኛ ሃይሚን ስለምታውቃት ነው፣ የፕራንክ ሰው ስለሆነች ፕራንክ ነው ስትባል ቀለል አድርጋ የምታይ ነው የሚመስላት፣ በሰዓቱ ማለት ነው። አሁን ላይ ደግሞ እንደሚከብድ አውቃለች እኮ ተረታለች። ስሜታዊ ልትሆን ይችላል፣ በኋላ ግን ትጸጸቻለች፣ እያለቻት እኮ ነው። ስለዚህ ሶሲ ላይ ምንም ጥፋት የለባትም። ለምን ሆነ ያመጣት ብሩኬ፣ ብሩኬን ታከብረዋለች፣ ጓደኛዋ ነው። ይሄ ምንም እኔ ጓደኝነታቸውን እያደነቅኩላቸው ወይም ደግሞ ሌላ ነገር እያልኩ አይደለም። በቃ ማለት በዚህ ይህን ህል አመት እንግዲህ በዚህ ልክ ቦታ ሰጥቷት ጓደኛ ካረገችው ጓደኛው ሚስጥረኛ ሆነች። በቃ ሚስጥረኛ ማለት ኖርማሊ ጓደኛ ይኖራቸዋል እኮ በማንኛውም ሰዓት ይኖራቸዋል። ሀይሚ ራሱ የራሷ ጓደኛ ይኖራትም ይኖራታል። በትምህርት ቤትም በሉት በሰፈሩም በሉት በተለያየ ሚዲያ ላይ አታውጣው እንጂ ስለዚህ ብዙ እንደዚህ እኛ አሁን ኮመንት ስር የእሷን አክት የእሱን አክት እንደዚህ እያወራን ላይብ ላይ ቁጭ ብለን እየተነጋገርን እኛ መፍትሄ ልንሰጣቸው አንችልም። በቃ ሰላም ይውረድ፣ ሰላም ይውረድ። ሁላችሁ የምትወዷቸው ከሆነ እንደዚህ አይነት ነገር ነው ማውራት ያለባችሁ። በቃ ሰላም ይውረድ። ምናለች? ምናለች ሶሲ ምናለች? ምናለች ወዳለሁ አለችው። አለሁ አለሁ እኮ ያለችው ሶሲ ማለት ነው። በማንኛውም ሰዓት አለሁ ያለችው ይህንን ሰላም ለማውረድ እውነቱን ለማውራት ለማውጣት እኮ ነው ለማጥራት ነው። ከማንኛውም በማንኛውም ሰዓት አለሁኝ ከሃይሚ ጋር የሚያስማማህን ነገር የምትጠይቅህን ነገር ግልጽ ለማድረግ አለሁኝ እኮ ብለው ነው የሄደችው እንጂ በሌላ ነገር እኳ አደለም። አለሁ ብላ ሄደችው አለሁኝ ብለው ሄደች። አንዳንዴ በቃ የሆነ ነገሮችን ለመረዳት ሞክሩ። ለምን ሀይሚን እንደዛ ቀለበት አረኩ አረኩ ደብቄ ነው ስትል ሀይሜና ምናችኋታል አይደለ ስለምትወዷት ማለት ነው ብሩኪንስ ማመን ምን ከበዳችሁ ለምን ከበዳችሁ ብሩኪን ምታዩት ከሱ ጋር ነው 24 ሰዓት ከሱ ጋር ነው እያንዳንዱ ነገር ከሱ ጋር ነው ምታዩት ከሱ ስለዚህ ለምን ማመን ከበዳችሁ ይሄ የኔ ጥያቄ ነው በርግጥ ወንድ ልጅ እመኑ አልላችሁም ግን ደግሞ ሚታመንና ማይታመን ወንድ አለ ብሩኬ እንደዚ አይነት ቦታ ላይ እንደማይወል ታውቃላችሁ ቤተሰቦቹን አይታችሁ መፍረት ትችላላችሁ እንደዚህ ወጣ ወጣ ያለ ቪዲዮ እንኳን መስራት አይወዱም። ሀብ አለ አሁን ሀብ ወጣ ያለ ቪዲዮ ሰርቶ ያውቃል አያውቅም? እንደዚህ ማለት በፍቅር እንደዚህ ምናምን ሙታጅራ ላይ ሲጀመር ማለት ነው። ሄድኩ መጣሁ፣ አፈቀርኩ፣ ተሰበርኩ። ይሄ ብቻ ነው የሚሰራው ቪዲዮ ሲጀመር። እንደውም ብሩኬ አሁን ከሃይሚ ነው እንጂ የለመደው እንደዚህ አይነት ነገር መስራት አይፈልግም ብሩኬ በፊትም ጀምሮ እየሰራ እንግዲህ እናየዋለን ከጀማው ከወንዶቹ ጋር አብሮ ከነሱ ጋር ነው የሚሰራው ከሴት ጋር እንደዚህ ያን ዩቲዩበር ሆኖ እንደዚህ ከማንም አይገናኝም ከሄሉ ጋር ነው ሄሉ ደግሞ የማርክ ፍቅረኛ ነበረች ስለዚህ ነገሮችን ቀለል አድርገን እንዲታረቁ መፍትሄ ብንፈጥር እኛ የተሻለ ነው ብዬ አስባለው ጥሩ ጥሩ ነገር ብናስብ ሰውሃ አንዴ አይታፈስም። ሆኗል ሆኗል። ይሄ ፕራንክ ምንም ልታድሱት ልትመልሱት አትችሉም። በቃ አንዴ ተሰራጭቷል። ምንም ቢሆን ምን ማለት ነው? ግን እዚህ ጋር አንድና አንድ ፕራንክ መሆኑን ብቻ ነው ማወቅ ያለባችሁ። ሌላው ያሳዘነኝ እንግዲህ ፍጹምዬ ነው። ፍጹምዬ በሰላም ይታረቁልህ ሁለቱንም፣ ይወዳችኋል። ግን በጣም አሳዝኖኛል ፍጹም ማለት ነው። እንደሚታረቁልህ ተስፋ አለኝ። ሁላቸውም እንደው አርጉላቸው፣ የምትወዷቸው ከሆነ ጸሎት አርጉላቸው። ስህተት ይፈጠራል። በቃ አጥፍቷል አጥፍቷል፣ አለቀ በቃ። ይሄ የፈሰሰ ውሃ አይታፈስም እሷም ስንት ጊዜ አጥፍታለች ሀይሜ ማለት ነው ስንት ጊዜ ስሜቱን ጎድተዋለች ስለዚህ እሷ ደግሞ በዚህ ቪዲዮ ስሜቷን ጎዳት ስለዚህ ይቅርታ ብሏታል ይቅርታዋን መቀበል ግዴታዋ ነው በቃ ምንም ማድረግ አይቻልም ይሄ ለመለያየት መፍትሄ ሊሆን አይችልም በፍጹም እና ውድ ቤተሰቦች ሁላችሁም ጥሩ ጥሩ ነገር በማለት እነሱን የሚያቀራርብ ነገር ብታወሩ በጣም የተሻለ ነው ብዬ አስባለሁ እንጂ ስለ መጉዳቱ ስለ ምኑ ስለ ስብራት ሁሌ የምታወሩ ከሆነ ሁሌም እሱን እየተቀበለች ልጅቷ የይቅርታ ልቧ አይከፈትም እና እንደዚ አይነት ነገር ባታወሩ ጥሩ ነው ብዬ አስባለሁ። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት መልእክት ይህን ይመስላል። ቪዲዮውን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡ ሁኑ። በጥሩ ነገር እንደሚመጡልን ተስፋ እናደርጋለን። ውድ ቤተሰቦች መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ ባይ